አይዞ፣ አትፍራ ዘሪሁን። እኔን ነው ያልሽኝ? እሺ ዘሪሁን ነው ያልሽው? አዎ። እንግዲህ እንደዛ ነው አሉ። ስማ፣ በቃ ፍቱት። እሱ እኮ ሃናን ለማገዝ ነው። ዘሪሁን የሚል ስም ራሱ ይሰጠው እንግዲህ። ዘሪሁን የሚል ስም እንግዲህ ከየት መጣለ? በስም አስባችሁታል። ግን ተምቱ ብሎ ቀርቧት ቢሆን በርግብ ሌባ ነው ብላ ነበር የምታስይዘው። የዛችን ከይሲ ስም አታንሳብኝ። ሰላምዬ፣ አትቆጪ እንጂ። በእሷ ምክንያት መሰለኝ እኮ እናታችን የታሰረችው። ቆይ እንዴት ነው ማልቆጣው? እና እናሱ ምን አደረገ? ችግር የለው። መረዳት አለ። ይኸውላችሁ እስር ቤት እናንተ እንደምታስቡት ያን ያልከባድ አለ። እንዴት? አኔ እና ተምችኩ እኮ ለቁጥር የሚታክት ጊዜ እስር ቤት ገብተናል። እያሰረቃችሁ ማለት ነው? ሳንሰርቅ እራሱን እንታሰር ነበር። ለምን? አንዳንዴ ሲርበን ሲጠርብን ምናምን ያው ሸቤ ገብተን ረፍት ለማድረግ ብለን ሆን ብለን ሰው እያየን እንሰርቅ። እንዴ ለመያዝ ነው የምትሰርቁት? አዎ ከዛ ፖሊስ ጣቢያ ወስደው የተወሰነ ጊዜ አስረው ይደቁ። እኛም በዛው ረፍት አርገን ነው። እኔ ይህንን አላምን። አው ተምቱ ነው እስር ቤት እንደዚህ፣ ውጭ ናችሁ እንደምታዩት። በጣም ከባድ አይደለም፣ በጣም ቀላል። ቆይ ታስሮ መኖር ምኑ ነው ቀላል? ታስሮ ማለት እኮ እጅና እግር ታስሮ አይደለም። በቃ ከተወሰነ ሰው ጋር ሸቤ መታጎር ነው። እማዬ ግን ይህንን የምትችል አይመስለኝም። ለማኝኛል እናትሽ ምንም እንጃ፣ ብቻ እግዚአብሔር ጃብቻ አክሳብ አብሯችሁ። ለማንኛውም እኛ ሳይመሽልኝ አንቺ እኮ አባትሽን ለሕክምና አዲስ አበባ ድረስ ይዘሽ የመጣሽ እምነትሽ ምንም የሆነ ጠንካራችሽ። ቆይኔ ልጆች እኔ ባዩሽ እንዳልገደልኩ እናታችሁን እኮ ልታምናት ይገባል። እውነት እኮ ተቀብራ አትቀርም። በዛ ላይ እኮ እናታችሁ ተጠርጣሪ ናት እንጂ ወንጀለኛ ናት ማለት አይደለም። ይኸው በቅርቡ ደግሞ ወጣሉ። አሁን በቃ ለጥያቄ ስለሚፈልጉ ይልሄድሽ ዳማትስማ የአባዬ መድኃኒዓለም መቼም አይዘገይም እና አባዬ ይነግረዋል። እሱ ለሱ መድኃኒዓለም ይነግረዋል። አዎ እንደዚህ ጠንካራ ባልሆንሽ በቃ የእናት ጓደኛዬ ማማ ሰምቹና አስር በመገናኘታቸው ደስ ያላችሁ ካላችሁ ቪዲዮውን ላይክ በማድረግ ጀምሩት። ለሚታወቀው ሜላት የሃና እናት ታስራለች። የታሰረችበት ምክንያት ባዩሽ እሷ ጋር ዋነኛውና አንደኛ ተጠርጣሪ ብቻ ስለሆነች ነው። ከባዩሽ ሞት በኋላ እንዳጋጣሚ ሆኖ ሜላት ትከታተለኛለች ብላ ከዛ በፊት እንደሰጠችው ጭምር፣ አሁን ላይ ፖሊሶቹ ምንም አይነት መረጃ እጃቸው ላይ ስለሌለ ያለው መረጃ ቢኖር ከዚህ በፊት ባዩሽ አመልክታ እንደነበረ ነው። ስለዚህ ሜላት እዛ እስር ቤት ከገባች በኋላ የነሜላት ቤተሰቦች ላይ ምንም አይነት መረጋጋት እየታየ አይደለም። የመጀመሪያው ሃና በጣም የተጎዳች ሲሆን እሷ ጋር ካላደርኩኝና እስር ቤት እየተመላለስኩ ካላየዋት ለኔ ጥሩ ስሜት አይሰጠኝም ብላለች። ነገር ግን ሌሎቹ እያሰቡ ያሉት ሜላት በምን መልኩ ማረጋገጥ እንዳለባትና እንደውም የፖሊሶቹ ምክር የነበረው ለራሷ ጠበቃ እንድትቀጥር ነው። ነገሩና ኬዙ በጣም አስቸጋሪ ነው የሚሆነው። ይህን ያልኩበት ምክንያት ፖሊሶቹ መረጃ እስካላገኙ ድረስና ሙሉ ለሙሉ እንዳለ ግድያው ወደ ሜላት እየጠቆማቸው ስለሆነ ሜላትን በዋስት እንኳን መልቀቅ አልፈለጉ። ይሄንን የመጀመሪያው የሜላት ባለቤት ለፖሊሶቹ ያቀረበው ጥያቄ ነበረ። እስቲ በዋስት ፈታና ነገሩን እንደዛ እንዲሄድና አድርገው ብሎ ነበረ። ሜላትን ታዲያ ፖሊሶቹ ሲጠረጥሯት። ወደ ውጪ ከወጣች በኋላ መረጃዎችን ልታጠፋ ትችላለች ብለው ስለሚጠረጥሩ ሜላትን እስር ቤት ማቆየታቸውን ነው የፈለጉት። ሜላት ግን አልተከራከረችም። አሁንም ቢሆን በባዩሽ ሞት በጣም ስለተጎዳች ለራሷ መቆም አልፈለገችም። ጠበቃ ቅጠሪ እንኳን ስትባል፣ ጠበቃ አያስፈልገኝም ብዬ ነበር የማስበው። ኬዙ ይሄን ያህል ይከብዳቸዋል ብዬ አላሰብኩም። በሁለት ቀን ወይ በአንድ ቀን የምወጣ ነበር የመሰለኝ። አሁን ላይ ግን ነገሩ በጣም የሚቆይ አይነት ነገር ሳይሆን አይቀርም። በፖሊሶች በኩል መረጃ እስካልተገኘ ድረስ ሜላት እዛው እስር ቤት የምትቆይ ይሆናል። ሜላት እስር ቤት ቆየች ማለት ሃና በጣም በከፊሉ እየተጎዳች ትመጣለች። ገና ካሁኑ ከቤቷ እሷን ማጣቷ በጣም እየደበራትና እያናደዳት መጥቷል። ሁለት ነገር ነው እያጣች የሚመጣው መጀመሪያ ኖላዊ እኔ ጋር ትኩረት እያደረግሽ አይደለም፣ ዛ ትልቁ ቤተሰቦችሽ ጋር ነው አብዛኛውን ጊዜ የምታሳልፊ እንዳላትም ጀመር። ይህንም ባላት ሰዓት ግን ሃና ለኖላዊ ቃል የገባችለት ነገር ቢኖር ከአንተ ጋር መኖር እጀምራለሁ፣ ከዚህ በኋላ የእነሱ ነገር ሰበብ ስፈልግ ነበር፣ እኔ እነሱ ጋር መቆየት አልችልም ብላ ቃል እንደገባችለት፣ ድጋሚ ደግሞ ሌላ ችግር ተፈጥሯል። ሃና መጀመሪያውን ታውቋታል። የእነሚላት ቤተሰብ ውስጥ አንድ ችግር ሲፈታ፣ አንዱ ችግር ደግሞ ይጀምርባቸዋል። ይህን ያልኩበትን ታውቃላችሁ። ሃና መጀመሪያ እንዳለችው፣ ሃና የትምህርት ቤት ጉዳይዋን ሙሉ ለሙሉ እርግፍ አድርጋ ትተዋለች።

የባዩሽን አሟሟት እንየው፣ ሜላት እንዴት ከዛ እስር ቤት መውጣት እንዳለባት ሜላትን በጊዜ ሆኖ እንግዲህ ባዩሽን ያስገደለው ሰውዬ ሜላትን እስር ቤት ሊጠይቃት ይመጣል። ለምን እንደሆነ እኔ ውስጥ በመጀመሪያ ደረጃ ሰውየው መጀመሪያም ችግሩ የሆነው ከሜላት ቤተሰቦች ጋር ነው ከራሷ ከሜላት ጋር ማለት ነው። ይህንን ስላችሁ መጀመሪያውኑ ሁለቱ ተመሳሳይ ድርጅት እንዳላቸው። ጀምሩ። ሜላትም የራሷ የሆነ ድርጅት እንዳላትም ጭምር ባዩሽን ያስገድለው ሰውዬ ደግሞ የሜላትን አይነት ድርጅት የሚሰራ የራሱ ድርጅት አለ። ስለዚህ በዚህ ሁኔታ ላይ ደንበኞቹ እንዳለ እየተወሰዱበት ያሉት በሜላት ድርጅት ነው። በዚህ ሁኔታ ላይ በጣም ከፍተኛ ኪሳራ የራሱ ድርጅት ላይ እየደረሰበት ስለነበረ እዛ ቤት ውስጥ ባዩሽ ሌላ ሰራተኛ አስገብታ ንብረቶቿን እንዳለ እንድትዘረፍና ያ ንብረቶቿ እንዳለ ትኩረቷ ወደ ቤት እንዲሆን ድርጅቱን እንድትረሳው ሲያደርግ የነበሩና ብዙ ገንዘብ ድጋፍ ሲያደርግላት የነበሩ ለባዩሽ ራሱ ሰውየው ነበረ። በሰዓቱ ግን ባዩሽን አልተማመነባትም። ባዩሽ ከጊዜ በኋላ ብዙ ሰዎች እጇን እሷ ላይ ባዩሽ ላይ የጠቋሙባት ስለሆነ ከእስር ቤትም ምንም አይነት መረጃ እንዳትሰጥ በጣም ሲፈራ ነበረ። ራሱ ከእስር ቤት ለማስመለጥ ሞክርና ባዩሽ ከጊዜ ምንም ሜላት ዋናውን ሚስጥሯን ስላወቀችባት የኔ ምስጢር ደግሞ ቀስ በቀስ ማውቃቸው አይቀርም። ስለዚህ ባዮሽ መወገድ ይኖርባታል። እርግብን ግን ዋነኛዋ እሷ ነች። እርግብ በሰዓቱ የትም የለችም። ርግብ እስክትገኝ ግን ባዮሽ መረጃ ልታወጣብኝ ትችላለች ብሎ ስላሰበ ይህ ሰውዬ ባዮሽን ያስገድላታል ማለት ነው። ሁኔታ ላይ ሜላት ምን ማድረግ ይኖርባታል? መጀመሪያውኑ ለየት ያለ ነገር ወደ ሕይወቷ ስለሚመጣ በዛ ምክንያት ልትጠረጥር ትችላለች። የትም አይታና የትም ሰምታው ማጣቆ ሰውዬ እስር ቤት ድረስ ይመጣና ይጠይቃታል ወይ ስለ እሷ ማወቅ ስለሚፈልግ አንድ ሰው ሊልክባት ይችላል፣ ለየት ያለ ሰው። ታዲያ በዛ ሁኔታ ላይ መረጃዎችን አነፍነፋ በራሷ ራሷን ከዛ እስር ቤት ማስወጣት ትችላለች። የሚጠረጠር ሰው ወይ ደግሞ ባጆች ከዚህ በፊት የምታውቀውን ሰው በደንብ አስታውሳ? እስር ቤት ውስጥ ባለችበት ሰዓት ላይ ግን ሜላት አንድ ጥሩ ነገሩ እዛ ጓደኞችን እያፈራች ነው። እያንዳንዳቸው ጓደኞቿ ምንም ያህል እንኳን ውጪ መጥፎ ሥራ ሠርተው ወደ እስር ቤት ቢገቡም ግን የራሳቸው የሆነ የሚያሳዝን ህይወት አላቸው። አንደኛዋ እንደዛው በሕልሟ ቅዠትን ስታይና ሁልጊዜ እንደዚያ እንደምትሆን በጓደኞቿ ሲነግራት ሜላት ሀብላ ታሪኮቿን ለመስማት ዝግጁ ሆናለች። እዛ ቤት ውስጥ ሜላት ለየት የሚያደርጋት ነገር ቢኖር እሷ የሀብታም ቤተሰቡ ውስጥ ሆና ወደዛ ቤት የመጣች ናት ወደዛ እስር ቤት የመጣች ናት። ሌሎቹ ግን በችግር ምክንያት ወንጀሎችን ሰርተው ወደዛ የገቡና አሁን ላይ በጸጸት ላይ ያሉ ሰዎችና እየታረሙ ያሉ ነገር ናቸው። እነ አስርና እነ ተምቹ እንደተናገሩት ከሆነ እስር ቤትን መግባት የሚፈልጉት ለራሳቸው ጥቅም ብለው ነው። ምን ያህል እንደሚያዝናኑ አዩት። እዛ ውጪ የሚበላና የሚቀመስ ነገር ካጡ ወይንም ማደሪያ ካጡ አውቀው ወንጀል እየሰሩ እስር ቤት ገብተው እንደሚኖሩ ለሃና ወንድምና አና እናሉበት እንዳለ ሲያጫውቷቸውን ስምታችኋል። በዚህ ሁኔታ ላይ ግን ሰላም አሁንም ቢሆን ምቾት እየሰጠቻቸው አይደለም። ሰላም አሁንም ቢሆን ሐስርና ተምቹን አትወዳቸው። በጣም እንደ መጥፎ ነው የምታያቸው። እንደውም ዘሪውን እያለች ተምቹን ስታሸማቅቀው ሁሉ አይታቸዋል። ከእርግብ ጋር እንደዛ መሆኑ ለነሱ ጥቅም እንደሆነ እንኳን እየተረዳች አሁንም ቢሆን ሰላም ችግር እንዳለባት ሁላ እያሳየች ነው። ሐና በዚህ ሁኔታ ላይ ምን ማድረግ ይኖርባታል? አሁንም ቢሆን አባቷን ኖላዊ ልትዘነጋው ነው? እሷ ሀና፣ የእናቷ ሜላት ጉዳይ እስር ቤት ስላለ በዚህ ሁኔታ ላይ እሷ በጣም ብዙ ነገሮችን ችላ ልትል ትችላለች። ምን ይሆን መጨረሻቸው? እስካሁን ድረስ እየተከታተላችሁኝ ከሆነ አቀራረቤ የተመችቷችኋል ማለት ነው እና ብዙዎቻችሁ አዳዲስ ስለሆናችሁ ቻናሉን ሰብስክሬ ማድረጋችሁን አትርሱ። በክፍል 119ና 118 ምን ይፈጠራሉ የሚለውን እንደዚሁ እያየን እንሄዳለን። የመጨረሻውና የሚታየውን ነገር ልንገራችሁ። በቀጣዩ ክፍል ምን ይፈጠር ይሆናል ሀና እንዴት አድርጋ ሜላትን ልትረዳ ትችላለች? ከውጭ ያሉትን መረጃዎች እየሰበሰበችና አይበለውና እርግብ ከሄደች እና ከጠፋች ብዙ ጊዜ ሆኖታል። በምን ምክንያት ትመለሳለች? እርግብ ከተመለሰች እና ነገሩን የምታውቀው ከሆነ የባዩሽን ዋና ሰዎች ልታጋልጣቸው ትችላለች። የሜላት ቤተሰብ ምን ቢያደርግ ነው ሰላሙን አግኝቶ መቀጠል የሚችለው? ሀናስ እጣ ፋንታዋ ምን ይሆን? ከማን ጋር ነው መኖር የምትችለው ከዚህ በኋላ ኖላዊ ጋር ትመለሳለች ወይንስ እንዳለችው ሜላት ጋር እምትቆይ ይሆናል። ለኖላዊም ቃል እንደገባችው መሰረት ተመልሼ አንተ ጋር ሁሉንም ነገር አስተካክዬ መኖር እፈልጋለሁ ብላለች። ሌላው የአስርና የሀና ጉዳይስ ፍቅራቸው በምን መልኩ ሊቀጥል ይችላል? መጀመሪያውኑ ሁለቱም አብረው ያልሆኑበትም ምክንያት የየራስ ግላቸው ምክንያት አላቸው። አስርም ይለውም ያው እኔ ላንቺ ደስታ ብዬ ነው እንጂ በግድ ወደ እኔ እንድትመጪ አልፈልግም ብሏታል። እሷ ደግሞ መጀመሪያ ዕዝራ ስለተቀበለችው የዕዝራ ቃል የመስበር ሁኔታ ስለከበዳት ነገሩ ብዙ ብታቆየውም ግን ከዛ በኋላ ምክንያት አግኝቻለሁ ብላ ከዕዝራ ጋር ተጣልታ ነበረ። እንዴት ይመለሱ ይሆን? የነተምቹ ጉዳይስ በምን ሁኔታ ላይ ሊከትል ይችላል? ተምቹ ስንት ነገር አስተካክላለሁ ብሉ የሜላት ሜላት ራሱ ስራ አስቀጥርሃለሁ ብላ ሕይወቱን ልታስተካክልለት ባለችበት ሰዓት ላይ፣ ሌላው ደግሞ አስር የምትወደው ሌላ አንዲት የጎዳና ልጅ አለች ሴትናት ምስኪናት ከዛ በፊት እንደምትወደውና እንደምታፈቅረው ተናግራለች በሰዓቱ ግን ያው አስር አልተቀበላትም ነበረ ፍቅሯን የመጨረሻው የእሷ ጓደኛ አብሯት የነበረው የተምቹ ስልክ እነሱ ጋር እንዳለም ጭምር አትርሱ ምን ነበረ ተደውሎ እንደዛ ተነግሮት ሲደነግጥ የነበረው በሰዓቱ ግን የደወለላቸው ሰው ያው ማንነቱን ቢናገር የምን ምክንያት ሊኖር ይችላል ስራ ተገኝቶላቸው ይሆን አብረን እናየዋለን ሙሉ ክፍሉ ላይ አብራችሁኝ ስለቆያችሁ በጣም ከልብ እያመሰገንኩኝ፣ እኔም በግል ማናገርና የተለያዩ የግል ስራዎችን ላስተዋውቃችሁ። የመጀመሪያው በህጋዊ መልኩ ሰዎችን ወደ ተለያዩ ሀገሮች እየላኩኝ ይገኛለሁ። በዚህ ጉዳይ ላይ ማማከር የምትፈልጉ ቁጥሬን ከስራ አስቀምጥላችኋለሁ፣ እዛ ላይ ማውራት ትችላላችሁ። ሌላው አዲስ አበባ ውስጥ ቁጭ ብዬ ማንኛውንም እቃ ለቤተሰቦቻችሁ እየላኩ ይገኛለሁ። ሶላሮች፣ ስልኮች እና የተለያዩ ኤሌክትሮኒክስ ዕቃዎችን። በዚህ ላይም ያላችሁን የምትፈልጉት ነገር ካለ በቴሌግራም በዋትስአፕ በኢሞ እዚህ ጋር በማስቀምጥላችሁ ቁጥር ማናገር ትችላላችሁ። መልካም ጊዜ።